ምንችላም አመሰግናለሁ። በዛሬው ሰላሳኛው የምክር ቤቱ መደበኛ ስብሰባ ሁለት ዋና ዋና ጉዳዮች ተነስተዋል። በቅድሚያም ከጉዳዮች ቀድመ ብሎም 29ኛው መደኛ ምክር ቤት ያጸደቀበት እና ሁለቱን ጉዳዮች የተመለከተበት ነበር። እነዚህ ሁለቱ ጉዳዮች በቅድሚያም የከተማ መሬት ነክ ጉዳዮችን በሚመለከት አዋጆችን ተመልክቶ ያጸደቀበት ነበር። ይሄ ጉዳይ በኢትዮጵያ የተሻለ የመሬት ይዞታን ለማረጋገጥ በሚያስችልበት ሁኔታ ላይም የተዘጋጀ አዋጅ ስለመሆኑ ነው የተነገረው። ይሄ አዋጅ ደግሞ በቀጣይነት በኢትዮጵያ የሚተገበሩ ስራዎችን ለማገዝና አቅምን ለመስጠት እንደሚያገዝ ነው የተነገረው። ይህም በከተማና መሰረተ ልማት ቋሚ ጉዳዮች ኮሚቴ አግባብነት የቀረበ ነው። ይህ ቋሚ ኮሚቴው ባቀረበው መረጃ መሰረትና ሪፖርት የውስተኳዎች ምክር ቤት ውይይቶችን አድርገውበት ሀሳቦቻቸውን የሰጡበት ና በቀጣይነት ተግባራዊ እንዲደረግ የጸደቀ ረቂቅ አዋጅ ነው። በቀጣይ የተመለከተው ደግሞ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ማፍራት የሚችሉበትን ሁኔታ ለመደንገግ የወጣውን ረቂቅ አዋጅ ነው። እንደምናስታውሰው የሚኒስትሮች ምክር ቤት ከ15 ቀናት በፊት ይህንን አዋጅ ለምክር ቤቱ መምራቱ ይታወቃል። ይህንን አዋጅ በዛሬ እለት ምክር ቤቱ ለሚመለከተው ቋሚ ኮሚቴ ለመብራት ሀሳቦችንና እና አስተያየቶችን ተቀብሏል። እንግዲህ በዋናነት ስለ አዋጁ ስንመለከት ይህ አዋጅ በቅድሚያ ያስፈለገበትን ጉዳይ በምክር ቤቱ የመንግስት ጉዳዮች ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ሀሳብ አቅርቦ ነበር። ይህም ሀሳብ በከተሞች እየጨመረ የመጣውን የቤቶች ፍላጎት ለማሟላት እንደዚሁም ደግሞ የውጭ ካፒታልን ለማስፋት የስራ ዕድል ፈጠራና ኢትዮጵያ በዚህ ዘርፍ ልታገኝ የሚገባውን የቴክኖሎጂ አቅሞች ለመፍጠር ያለመ ስለመሆኑን የተናገሩት፣ ይህ ደግሞ በቀጣይነት ኢትዮጵያ ይህንን አዋጅ በመተግበር ከነዚህ ጠቀሜታዎችን እንድታገኝ በዋናነት አቅምን እንደሚፈጥርላት ነው የተናገሩት። እንግዲህ በዋናነት አዋጁን ስንመለከት አዋጁም ተግባራዊ በሚደረግበት ወቅት የያዟቸው ዋና ዋና ጉዳዮች አሉ። በቅድሚያም የውጭ ሀገራት ዜጎች በኢትዮጵያ የማይንቀሳቀስ ንብረት ለማፍራት በመጀመሪያ መነሻ የሚሆን ወደ አንድ መቶ ሃምሳ ሺህ ዶላር ካፒታል ማስመዝገብ እንዳለባቸው ይደነግጋል። ይህ ደግሞ አነስተኛውና በቁጥር ጭምር ሊኖራቸው የሚችሉትን የቤት መጠን አሊያም ደግሞ ለኢንቨስትመንት የሚወስዷቸው መሬቶች ጭምር የሚደነገግበት ስለመሆኑም ነው የተነሳው። ይህ ደግሞ በኢትዮጵያ ውስጥ ሁሉም ዜጎች፣ የውጭ ዜጎች እድሎች የሚፈጠርላቸው ሲሆን ነገር ግን በህጉ አግባብ መሰረት አንዳንድ በተለያዩ ምክንያቶች ሊገደብ በሚችል መልኩም ህጉ በአንዳንድ የውጭ አገራት ዜጎች ላይ ገደብን ሊያስቀምጥ እንደሚችል በዛሬው ዕለት በቀረበው የረቂቅ አዋጅ ላይ ለመረዳት ተችሏል። ይህ ደግሞ በቀጣይነት ትግበራውን ለማስተግበር በከተማና መሰረተ ልማት ሚኒስቴር በኩል መመሪያዎች የሚዘጋጁበትና ይህንንም በተሻለ መልኩ ለማሳለጥ አንድ እርምጃ እንደሚፈጥር ነው የተነገረው። እንግዲህ ይህንን ጉዳይ እንዲመራ የተመረጠው የሚያስፈጽመው የሚኒስቴር መስሪያ ቤት የከተማና መሰረተ ልማት ሚኒስቴር ነው። ይህ ደግሞ በዋናነት የውጭ ሀገራት ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረትን ለማፍራት አሊያም ደግሞ መኖሪያ ቤት እንዲኖራቸው ለማስቻል የሚያስችሉ ህጎችን የሚከታተል መመሪያዎችንም በማ ለማውጣት ተግባራዊ የሚያደርግ እንደሆነ ኃላፊነት እንደተሰጠው ያሳያል። ከዚህም ባሻገር እነዚህ የውጭ ሀገራት ዜጎች በኢትዮጵያ ለሚያደርጉት ኢንቨስትመንት ትክክለኛውን የሆነ ማስረጃዎች እንዲያቀርቡ፣ ከወንጀል ነክ ተግባራት ደግሞ የነጹ ስለመሆናቸው የሚያረጋግጥበትን ሂደትንም በዚሁ በሚኒስቴር መስሪያ ቤቱ በኩል ተፈጻሚነት የሚሆን ስለመሆኑም የተነገረው ከዚህም ባሻገር ደግሞ ኢንቨስትመንት መጠናቸውን በቁጥርም ሆነ በስፋት ሊሄዱበት የሚችሉበትን ገደቦችን ሊጨምርና ሊቀንስ እንደ ዓለም አቀፍ የገበያ ሁኔታዎችም ተመልክቶ እነዚህን ጉዳዮች ሊያርምባቸው እንዲችል ኃላፊነቱን ለከተማና መሰረተ ልማት ሚኒስቴር የሚሰጥ ነው። እንግዲህ በዚህ ጉዳዮች ላይ ለቋሚ ኮሚቴው ከመምራቱ በፊት የምክር ቤት አባላት የተለያዩ ሀሳቦችን አንስተዋል። እንግዲህ ከተነሱ ሀሳቦች መካከልም በዋናነት በዚህ ሰዓት የተነሳው እየመጣ ያለው ወደ ረቂቅ አዋጁን ለማጽደቅ ከመሄዳችን በፊት ሊታዩ ይገባሉ ያሉ ጉዳዮችን አንስተዋል። ከእነዚህ መካከል በአሁናዊ ነባራዊ ሁኔታ ኢትዮጵያ የውጭ ገበያ ለመሳብ በምታደርግበት ጥረት ውስጥ ትክክለኛ እድልንና አቅምን የሚፈጥርላት ስለመሆኑ አንስተዋል። ይህ ደግሞ የውጭ ምንዛሬን ከማግኘት አንጻር እንዲሁም ደግሞ የሚታዩ የቤቶች ልማት ስራዎችን ለማቀላጠፍና እንደዚሁም ተጨማሪ አቅምን ለመፍጠር እድልን የሚሰጥ ስለመሆኑ ነው ያብራሩት። ከዚህም ባሻገር ደግሞ በኢትዮጵያ ያለውን ኢንቨስትመንት መጠንም እንደሚጨምር ያነሱት። ነገር ግን እነዚህ ጉዳዮች ተግባራዊ ሲደረጉ በዋናነት የኢትዮጵያ ውስጥ የሚኖሩ ዜጎችን ጭምር ደግሞ ሊጋፉ የሚችሉ መሆን የሌለባቸውና ቁጥጥርና መመሪያዎችን በተግባር ሊረጋገጡበት እንደሚገባ አንስተዋል። ይህ ደግሞ በዋናነት ቋሚ ኮሚቴው ሲመራለት ሊያዩቸው የሚገቡ ጉዳዮች ስለመሆኑን ነው ያነሱት። እነዚህ ጉዳዮች ከታዩ በኋላ ኢትዮጵያ ልታገኝ የሚገባውን ከካፒታል ኢንቨስትመንት ልታገኝ የሚገባቸውን ጉዳዮች ደግሞ በግልጽ ሊቀመጥና በቀጣይነት በሚ ሻሻሉ ሁኔታዎች ላይ በጋራ መስራት የሚጠበቅ ስለመሆኑ ነው ያነሱት። ይህ ትግበራ በአሁኑ ሰዓት በትክክል ለኢትዮጵያ ማስፈላጊ ስለመሆኑ ነው የሚሉ ሀሳቦችም የተንሸራሸሩበት ነው። እንዳጠቃላይ ስንመለከተው ምክር ቤቱ በእነዚህ ሁለት ጉዳዮች በቅድሚያ ረቂቅ አዋጅ ያጸደቀው እንደዚሁም ደግሞ የውጭ አገራት ዜጎች በኢትዮጵያ በማይንቀሳቀሱ ንብረቶች ላይ ኃላፊነቶች አሊያም ንብረቶች ማፍራት የሚችሉበትን የሚደነግገውን ደንብ ለሚመለከተው ምክር ቤት የመራበት ዋና ዋና ሀሳቦች ነበር። ይህንንም ለከተማና መሰረተ ልማ ልማት ጉዳዮች ቋሚ ኮሚቴ እንደዚሁም ደግሞ በተጨማሪነት ለፍትህ ጉዳዮች ቋሚ ኮሚቴ ነውም የመራው። እንዳጠቃላይ የዛሬው የምክር ቤቱ ሰላሳኛ መደበኛ ጉባኤ ይህን ይመስላል። ምን ይችል ወደ አንተ ልመልስ ሰለሞን በየነ። ለመረጃ እናመሰግናለን። ባለበት መልካም ቀን ይሆንልን።